ረ እግዚአብሄር አትጭሩብኝ ከሙቢ ጋር እንውለን እሺ እንመጣላቸዋለን አብርሽ ሩታዬስ ሩጣ አለች አለች ራት እየበላች ነው በልቼ ጨርሼ ነው እሺ አታስቡ አንዳንድ እያረጉኝ ንግቢ ናውጣ እያልኩ ግላቸው ንስ ስብ ጋሽ ከአንድ ሺህ እንለፍ። ዛሬ ሁ አብዛኞቻችሁ ብዙ ነገር እየጠየቃችሁ ስለነበረ ሁላችሁም ባላችሁበት አንድ መልስ ሰጣችኋለሁ። ከዛ መጠየቅ ንፈልጉትን ጥያቄዎች ምናምን ትጠይቁናላችሁ። ዛሬ ላይ የገባሁት በቀበት መስመር ብዙ ሰው አዛጊ ያደረገኝ ስለሆነ ያው ለሁሉም ነገር መልስ መስጠት ስላለብኝ ነው እና ለሁላችሁም መልስ ሰጣችኋለሁኝ ማለት ነው። ስለዚህ በውስጡ የምታወሩን ሰዎች ሁላችሁም እንድትገቡ ፈልጋለኝ። ከቻላችሁ ደግሞ ሼር ሼር አድርጉት ታብታብ አድርጉት እና ሁሉም ባለበት ዛሬ እንወያያለን ማለት ነው። እንግዲህ ብዙ የምታወያዩ ርዕስ አለ ብዬ አስባለሁ። ከሙቢ ጋር ምን ተፈጥሮ ነው? አረ ምንም አልተፈጠረም ጋይስ፣ እንዲ መፍጠር ያማረዋል? እኛ ላይ ምንም የተፈጠረ ነገር የለም እሱንም አወራችኋለሁ። ስለዚህ ከአንድ ሺህ ሰው በላይ ያንቅመና ከአንድ ሺህ ሰው በላይ ምግባና እናወራበታለን። ሌላው ደግሞ ስለ ጉዞአችንም እናወራለን። እንግዲህ ስንቀንቀረን ዛሬ ስንት ነው ቀን ዛሬ ያው ከስድስት ሰዓት በኋላ ሀያ አንድ ይላል። ስለዚህ ስንቀን ዘጠኝ ቀን ይቀረናል ማለት ነው ጉዞአችን ዘጠኝ ቀን። እንግዲህ ሁላችሁም ትመጣላችሁ ብዬ አስባለሁ እዚህ ላይ ላይ የምትገኙ ሁላችሁ እንገናኛለን። አስር ቀን ሳይሆን ዘጠኝ ቀን ቀረ ነው እንጂ አሁን ያው ኦልሬዲ አምስት ሰዓት ወደ ስድስት ሰዓት ሲሞላ ቀን ሀያ አንድ ይላል በሰላሳ ነው እኛ ደግሞ የምመጣው፣ ስለዚህ ደረሰ ማለት ነው። ሁላቸውን ማመጣላቸው ዛሬ ሁላቸውንም ማለት ነው። ኮሜንት ላይ የምጽፏቸው ሰዎች እንዳለ እዚህ ቤት አጠራቅሚያቸዋሉ። አንደኛው ክፍል ሀይሚ ያለች፣ አንደኛው ክፍል እነ ሙቢ ያሉ፣ አንደኛው ክፍል ፍቅር፣ አንደኛው ክፍል ቦታ ሳሎን ላይ ደግሞ ይገኛሉ ማለት ነው። ስለዚህ ብዙ ጥያቄዎች ስላላችሁ ዛሬ እንወያያለን ሰው እኮ ኮሜንት ጥፋል ማን ነው በምርቃና ያለው እኔ ነኝ ወይስ እናንተ አንዳንድ ሶስት ነጽ ኮሜንት እያዝናናችሁ ነው ሁላችሁም ጣቡሽ ስሜን ልቀየር እንዴት ነው አሪፍ ስም ነው አበጋት እንዲህ አበጋዝ ማለት ነው። የትልቅ ሰው ስም ነው። ጉሮ ናቸው። እንደውም የሆነ ያለ ልዩ ትንሽ ሄድ ያለን ምናምን ነገር ይመስለኛል። እሺ ላስገባ። ለማንኛውም ስሙን ውጭ ላይ ሰው ላይ ዩቲዩብ ላይ ቲክቶክ ላይ ምናምናምናም ትላላችሁ፣ እኔን በአካል ስታገኙ እንግ አታውሩኝ። ዋ አላ እኛ ጥፈን አናውቅም። አሁን ዱባይ ላገኘሁ ነው እኮ ባንጂ ጮንጋራችን ተላጠ። እነሱ ዱባይ ላገኘሁ ነው። እኛ ሄድኩ ማለት ነው። እኛ ስልካችን የለውም። ጥያቄ አለኝ። ዛሬ እኮ ማስገባት ያለብህ እኮ እነዚህ እነ ጠይባን አይደለም

ምን ታላልኮች ማ እሽ እናደርገው ችግር የለ ነው። ሁላችሁም ሰላም ብያቸዋለሁ። እንዴት ናቸው አለን? እግዚአብሔር ይመስገን። ዛሬ አንተ ቤት ስለገዛ ገባው ደስ ብሎኛል። እኔ ሌላ ጥያቄም የለኝም ደስ ብሎኛል። ዝም ብዬ ሰላም ብላችሁ ነው ገባውት እና ደግሞ ተሰርጋችሁ ትንሽ ጊዜ ነው ቀረ። እግዚአብሔር በሰላም አደረሳችሁ እንዳቸዋለሁ። በሰላም ዱባይ ደከመጣችሁ ደግሞ እኔም ዱባይ ነኝ፣ መጣለሁ እና ውስጥ ፕሮግራም እንደምታደርጉ ካወቁ መጣለሁ። ደስ ብሎኛል። ለሩታ ሰላም በልልኝ። እኔ በጣም ቸው በጣም ነው ማከብራቸው። ሌላ ነገር የለኝም። መልካም ጊዜ ይ ማለት ነው። ሶሪ አወራች አደል አውርዳትና ሌላ ሰው አስገባ በሷ ቦታ

አንዴ ቅርብ ከሆነ እንመጣለን። እግዚአብሔር እየቀለኩ ምናምን አንድ ሰዓት ነው። ምን ችግር አለ? በመኪናም፣ የት ናት? እንግዲህ ፈጣሪ ግን ደስ ብሎናል። እግዚአብሔርን ልክ ደረጃ ላይ ስለደረሳችሁ በጣም ነው ደስ ይላል። ፈጣሪ ደግሞ መጨረሻችሁን ያሳምር፣ አንዳንድ አይነት ጥላዎችን ከመሀላቸው ያውጣ። ወደ ጥያቄ አሁን ጥያቄው ማን ላይ ነው የቆመው? ጥያቄውን ጠይቀን እና ጥያቄ ጠይቀን። እሺ ለማንኛው የሚያነገርኳቸው ነገር ደግሞ ማለት ነው ዱባይ መተን ማለት ነው። በሶስተኛው ቀን ጾም፣ የረመዳን ጾም በወጣበት በሶስተኛው አራተኛው ቀን ነው ፕሮግራማችን የሚሆነው ማለት ነው። መተን ያው አራቱ ቀን እዛ እናሳልፋለን፣ ግን በአራተኛው ቀን ምናምን የቀለበ ፕሮግራም ይኖራል። የቀለበ ፕሮግራም ስላችሁ ግን እኔ ብቻ ማድረግላት ናምን ሳይሆን በእናንተ በፈጣሪ ፊት ሁለታችንም ነው የምናደርገው። ራውን ሀሙስ እኮ አይሆንም። ቀለበስ ጀመረረመን እልላት ረመዳን በወጣ ሰኞ ነው ረመዳን የሚሆነው በሰላሳ አንድ ማለት ነው። ሀሙስ ደግሞ አራት ቀን ከሆነ ደግሞ ሀሙስ ነው የሚሆነው እኮ። ግን ደግሞ መጠየቅ ነው። እሁድ ነው የሚመቻቸው አሁን ለሁሉ አመች ቀን የሚሆነውን ንገሩኝ እና እሁድ ቀን እሁድ ቀን እሁድ እሁድ ቀን እሁድ ቀን እ ሁላችሁም የሚያስማማችኋል ብዬ አስባለሁ። ያስማማ የማንመጣው ላይፍ እንድትገቡልን በዚህ አጋጣሚ ማይመጣ አለ፣ ሌላ ቀን ተጠይቃቸዋለሁ። ነበረ የሚመጣውን ሰው ቁጥር ትናገኛላችሁ። ፕሮግራሙን ያሰብነው እንግዲህ እግዚአብሔር ቢፈቅብ እና ብንኖር እሁድም ይሁን ቅዳሜም ይሁን መርከብ ላይ ፕሮግራሙን ማዘጋጀት ቀይ ምንጣፍ ያለጥፉል አንተ አንተ የዋህ ነኮ የኔ ወንድም ታውቃለህ። እስኪተው አንተ ብቻ ዕለት ፏ ማለት ብቻ ነው ያለብህ። ምንም ነገር መግራት የለም። የሆነ ነገር ወርቅ እራሱ ነው የምትለው። የፕሮግራሙ ቀን አብሽር እንጂ ኢዩድ ፏ የሚሉ አሉ ስራ እኛም ጠይቀውም ማለት ነው፣ ያለውን ነገር ማለት ነው። እውነት አንድ ሰው ብቻ ነው በውስጥ እናውራ አይሻልም? ነው ነው ችግር የለም በውስጥ

ጥዩ ሙቤ ፍቅር የፍቅራቸው የሩትና የአብርሃም ፍቅር ዛሬ ላይ እንድትደርስ ያደረገ ሙቢና አብርሃም ኤፍሬም ናቸው። አሁን ሁሉም አሁን ነው፣ አብርሃም ሳይወጣ አውራበት፣ አብርሃም ሳይመጣ፣ ስለዚህ ቲዙ ማለት ነው። ታች እንዳለ ሙቤ ብቻ በሉ፣ ሌላ ነገር እንዳዘፉ፣ ምንም እንዳዘፉ። እሺ፣ ያው የረበልኩላችሁ ነው። እሺ፣ እሺ ያ ነገሮችን እንትን የምትሉት ነው። ሙቢ ደህና አለው። ለማን ነው አለኝ። አለኝ እኔ ምለው ስማኝማ፣ ማን ነው አብርሃም እና ሙቢ ተጣልተዋል ብሎ ሚዲያ ላይ አስወራው? ማነው ያስወራው ሚዲያ ላይ እኔ ምን አውቃለሁ። በየቪዲዮ ኮሜንት ላይ ከሙቢ ጋር ታረቁ ታረቁ ይሉኛል። እሺ፣ ለማንኛውም መደውልልሉ፣ ስልኩ ዝጋልኛው። ደህና ደር፣ ቻው። ደህና ደር። ደህና ናችሁ? እሺ

ብዙ ሰው ማለት ነው እንደ በፊቱ አንድ ላይ እየመጣችሁ አይደለም። ምክንያቱም አሁን አንዳንዴ በፊቱ ልጆች እናንተ ሁላችንም አንድ ላይ ነው ያገኘ ናቸው። አንተም ሃይሚም ሩታዬ ሙቢን አንድ ላይ ነው ያገኘ ናቸው። ገባችሁ ገባ። አሁን ደግሞ ሙቢ ከመሀላችሁ ስጠፋ በጣም ነው እየተደበሩ ያሉ፣ ሁላችንም በጣም ነው እየከፋል። አሁን ላይ ደግሞ ሀዘን ጊዜም አንተ ሩት ስታለቅስ አንተ ስትከፋ አብሮ ነበረ ሙቢ። ስለዚህ አሁን ላይ ደግሞ በደስታ ላይ ከአንተ ጎን ባይጠፋት ደስ ይለናል። ያ ነው የኛ ጥያቄ። እንድትለዩ አንፈልግም። ሰው ልጅ በደስታ ብቻ ሳይሆን በሀዘን ብቻ ሳይሆን በደስታ አንድ መኖር አለበት። ዱባይ ስንሄድ ሁላችንም ሰብሰብ ስለምንልላችሁ ሁላችንም ዱባይ እንገናኛለን። ምን ችግር አለ? የሚያገናኝ ነገር እኮ ብዙ ነው። የሰው ልጅ በደስታም በምንም ጊዜ ትልልቅ ፕሮግራሞች ሲኖር ይገናኛል። ከዛ ባለፈ ደግሞ ምን አለ መስላችሁ፣ አሁን እንደ ጉታጀር አይደለም አዲስ አበባ ውስጥ ስንኖር ሰፈር እንለያያለን እንደ ተደዋውለን የሆነ ቦታ ምናምን ለመገናኘት ራሱ በስንት አንዴ ነው የምንገናኘው። አንዳንዴ ቪዲዮ ላንቀርጽላችሁ እንችላለን እንጂ ብዙ ጊዜ አሁን ውድቀን ምናምን እንገናኛለን። ቪዲዮ ግን ላይቀረጥ ይችላል እና ለዛ ነው እንጂ ምንም ተፈጥሮ በባህላችንም ምንም እንትን ያለ ነገር የለም። ግን ያው አንዳንድ ሰዎች በእርግጥ አልፈርድባችሁም። ያው የምታዩትን ነገር ስለሆነ የምታምኑት ማለት ነው። ስለዚህ ይህንን ይህንን ነገር እኛ ይህናል በደንብ አላሰብነውም። ኖርማል ነው፣ የሚካበድም ነገር አይደለም። ቀለል አድርጉት። አሁን ደግሞ እግዚአብሔር ካለ ዱባይ ሰብሰብ ስለምንል እዛ ደግሞ ሞርታ ገኝናላቸው። እሽ፣ ተመለሰላችሁ የጥያቄ ሪፍምንልገውሩታ እኛ ምንፈልገው በደስታ ቀን በደስታ ቀን እውነት ሁላችን የሁላችንም አሳብነው። በደስታ ቀን ሙቪ እና ኤፍሬ አርሚ አጠገብህ እንዲሆኑ ነው የምፈልገው እንግዲህ ከማንም በላይ ሁሉንም ሰው እንግዲህ እኔ መጣለሁ ብዬም